ማሻአላህ ሰበር ዜና ሰበር መረጃ ነው። ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ዛሬ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ተወስኖ መግለጫ ተሰጥቷል። መልእክተኛው ገንዘብ ስላላቸው ሱልጣን ስላላቸው መልእክተኛው አለይሂ ሰላቱ ወሰላም በሰው ዘር መልክተኛውን በተቀበለ ሰው ዘር ሁሉ አማኝ በሆነ ልብ ላይ ሁሉ መልክተኛው ልዩ የሆነ ፍቅርና ክብር አላቸው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ዲሻና ላችን ቤተሰቦች እንዴት ናቸውልን? ዛሬ በአዲስ ቪዲዮ መጥቻ ያለው ለዛሬ ጀላቸው የመጣሁት ቪዲዮ ሰበር የሆነ መረጃ እጅግ በጣም አስደሳች የሆነ ዜና ነው። እንደምታስታውሱት ከሙፍቲ ህልፈት በኋላ እንግዲህ በጣም ሙስሊሙን ለሁለት ከፍሉ እያጨቃጨቀ የነበረ ጉዳይ ነበረ፣ የቀብራቸው ጉዳይ። ታዲያ በዛ ጉዳይ ላይ የእስልምና ጉዳዮች ምክር ቤት ዛሬ አስደሳች የሆነ መግለጫ አውጥቷል። እስከ መጨረሻው ድረስ የምትከታተሉ ከሆነ እሱም መረጃ አንድ ላይ የምንመለከት ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮች አሉ። ቪዲዮ ላይክ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲደረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሀላል ሀርባ አለው። በኢትዮ ሀላል ሀርባል የባህልና የመንፈሳዊ ሕክምና ማግኘት ትችላላችሁ። በዘርፉ ብቁ በሆኑ ባለሙያዎች ማለት ነው። ውጭ ሀገር ወይም ክፍለ ሀገር የምትገኙ እዚ ጋር ምትመለከቱ ስልክ ቁጥር ከላይ በምታዩት የሶሻል ሚዲያ አማራጭ ኢትዮ ሀላል ሀርባልን ማግኘት ትችላላችሁ። ማስታወቂያን ተከታተን በቀጥታ ወደ ቪዲዮ ለሰው አይን ለተበላ ሲህር ለኪንታሮት ለአስ ለጂን ለነርቭ ለኩላሊት ለጨጓራ ለሳይነስ ለጉበት ለሚጥል በሽታና ለሌሎችም በአላህ ፍቃድ ፍቱን መድኃኒቶችን እናዘጋጃለን ለመንፈሳዊ በሽታዎች በሃይማኖታዊ እውቀትም ሆነ በባህላዊ ህክምና ስመጥር በሆኑ ሐኪሞቻችን የጭንቀት የሲህር የአይንናስ የጂንና ተያያዥ ለሆነ የመንፈስ መረበሽ ችግር በአላህ ፍቃድ የመድኃኒት አቅርቦትና የምክር አገልግሎት እንሰጣለን በማዕከላችን የሚመረቱ መድኃኒቶች በመቶ ተፈጥሯዊ በመሆናቸው ምንም አይነት የጎንዮሽ ጉዳት አያስከትሉም። በ0946759597 ይደውሉ። አላማችን በአላህ ፍቃድ ለእርስዎ አፍያ ሰበብ መሆን ነው። ከሀገር ውጭ ያላ ሸሪያውን መሰረት ያደረገ ህክምና ለማግኘት ዘውትር በሥራ ሰዓት ይደውሉ። አሊያም በዋትሳፕና በቴሌግራም አገልግሎት ማግኘት ይችላሉ። ስልክ ቁጥር 0946759597 ኢትዮ ሐላል ሀርባል የአሊፋ ባህላዊ ህክምና አጋር የናፈቀኛል በግንባሬ ለአላህ ተደፍቼ ሱጁድ ማድረግን የናፈቀኛል። አልሐምዱሊላህ እስኪ እንበል፣ ወጣት ነው አርባ ዓመት ወለ ወጣት ገና እድሜው፣ በአደጋ ይሁን ሰውነቱ ምንም አይንቀሳቀስ፣ ስምንት ዓመት በላይ ተኝቷል ፍራሽ ላይ፣ ሐኪም ቤት ዚያራ ሄደን አሉ ምን ትፈልጋላችሁ ይጠየቅናቸው አንዱ አፊያ ይላል አንዱ እንዴ እሱ ጋር ስንደርስ አሉ ምን ትፈልጋለህ ስንለው ትመኛለህ? እኔ እንደ ሌሎቹ ዓፍያ አልልም፣ ዓፍያ እፈልጋለሁ አለ። ግን አሁን በጣም የተመኘሁትና የናፈቀኝ ነገር ሌላ ነገር ነው አላች። ምንድን ነው ሲሉት ሰሉ አለነቢ አን አስጁደ ሊላህ ሰጅደ የናፈቀኝ አለ። በግንባሬ ለአላህ ተደፍቼ ስጁድ ማድረግ የናፈቀኝ አለ። አፍያ እያለን ይሄን ዲን እንኸድምበት፣ ምን ኸድም አላህ ያድርገን። ሱብሐነሏህ። አሚን አሚን። አላህ ሱብሐነሁ ወተዓላ እንግዲህ ሙሉ አፍያችን እስከሰጠን ድረስ ዲናችንን የምንካድም እኛም ራሳችን ለአላህ ቅርብ የምናደርግ አላህ ያደርገን። እንግዲህ አላህ በሰጠን ጸጋ፣ ያንን ጸጋ ሳናጣው በፊት አላህን እናመስግንበት። አላህን የምናመሰግነው እንግዲህ አላህ ባዘዘን ቦታ ላይ ስናውለው ነውና በነገራችን ላይ የሆነ ጊዜ ጀርባዬን ብርድ ነገር መቶኝ በቃ ይሄ ማጎንበስ ለሱጁድ ወይንም ለሩኩዕ እንዲህ ማጎንበስ በጣም ከብዶ ነበር። እና ያኔ ወላሂ ላዚም ስጁድ ማድረግ ምን ያህል ናፍቆኝ እንደነበረ አስታውሳለሁ። በጣም በጣም ስሜቱ ከባድ ነው። እንግዲህ እኔ ብርድ ሜይ ቢ ለአንድ ሳምንት ምናምን አካባቢ ነው አሞኝ የነበረውና በቃ ቁጭ ብሎ መስገድ ከባድ ነው። ወላሂ ላዚም በስነስርዓት ላላ ስጁድ ማድረግ ምን ያህል እንደሚናፍቅ በዛች ጊዜ እንኳን ሚስ አድርገዋለሁ። የወንድማችን ደግሞ አስቡት ምን ያህል ጊዜ እንደሆነውና አላ ስብሃነወተዓላ ምን ያህል ሀብታም እንዳደረገን ምን ያህል የአፊያ ሀብታም እንዳደረገን አስቡት። አላህ ልናመሰግን ይገባል። በህመም ላይ ያላችሁ ደግሞ አብሽሩ፣ አላ ስብሃነወተዓላ አፊያውን ይወፍቃችሁ። በሰው ዘር መልክተኛውን በተቀበለ ሰው ዘር ሁሉ አማኝ በሆነ ልብ ላይ ሁሉ መልክተኛው ልዩ የሆነ ፍቅርና ክብር አላቸው። የአላህ መልእክተኛ ይሄ ስል ገንዘብ አላቸው የሚል በፓወር ደረጃ የሚያነሳል። ወይነከ ዳለ ሉቅና ማንነትህ ነው የገዛቸው ማንነትህ። ለንፈዱ ሚን ሐውሊክ ታውቃለህ፣ ለንፈዱ ሚን ሐውሊክ ምን ማለት እንደሆነ? ልብህ ስትሮንግ ሰው ፐርሶናሊቲህ መልካም ባይሆን ኖሮ በዙሪያ ያሉ ሰዎች ለንፈዱ ይላል። ለንፈዱ ማለት ብርጭቆ እንደ ብርጭቆ ተበታት ነው፣ መግጠሙን አይቻልም፣ ሰዎችን መልሰ አንድ ማድረግ አይቻልም። ኢቨን መልክተኛ ቤት ሰላት ሰላም በእውቀታቸው ም እኮ አይደለም ሳቦችን አንድ ያደረጉ በእውቀትም አይደለም በኢኮኖሚም አይደለም በፓወር አይደለም ፓወር ከተባለ ፐርሰናሊቲ የስብእና የመልካምነት ባህሪ ለመሰለ በታሪክ ውስጥ ፊሎሶፈር የሆነ ፊሎሶፈሮች አይተኮን የትኛውም የፍልስፍና ትምህርት ቤት አይተኮነ በታሪክ ከፊሎሶፊ ስኩል ተምሮ የወጣ ሰው ብዙ ጊዜ ፈላስፋን ይቃረናል ተቃራኒ ሀሳብ ነው ያ መጽሐፍ ይጽፋሉላ መልእክተኛ ነርሰለ ሰለም የተቃረነ በ23 ዓመት ቆይታ ውስጥ አንድ ሳባ አመት ሳለኛ they all together, they were all together with him until he died, subhanallah አይ እኔ የመልእክተኛ ሀሳብ እዚጋ አልጣመኝም እና እዚጋ የማስተካከለው ነገር አለ ያለ ሰባት አለ። ነቢያችን ለኛ አስተማሩ ነው። እሳቸውም ያሉት እኔ ተላኩት ስነምግባር ላሟላ ነው ያሉት። አላህ ሱብሐነሁ ወተዓላ አንተ በታላቅ ስነ ምግባር ላይ ነህ ያለህ ብሏቸዋል። እና ስነምግባር ምን ያህል ትልቅ ቦታ እንዳለው እንግዲህ ማሳያ ነው ለኛ እና አሁን ላይ ያው ብዙዎቻችን እውቀት ሊኖረን ይችላል፣ አካዳሚካሊ ሊሆን ይችላል፣ የዲን እውቀት ሊሆን ይችላል፣ ብዙ አይነት እውቀት ሊኖረን ይችላል። ነገር ግን ስነ ምግባቡን እያጣ ነው፣ ወደ ሌላ ነገር ውስጥ እየገባ እንገኛለን። ኢቨን እውቀት አንድ ሰው ሲያጠፋ ስናየው ልናረምበት የምንሄድበት መንገድ በጣም የተሳሳተ እየሆነ ነው። ያ ከምን የመጣ ነው? አንደኛ ከስነ ምግባር ጉድለቱ፣ ሁለተኛ ከህክማ ከጥበብ ማጣት ጉዳይ ነው እና እስልምናችን ግን ምን ያህል ለስነ ምግባር ትልቅ ቦታ እንዳለው እንግዲህ በነቢያችን ለ ላሁ ለ ወሰለም ማየት እንችላለን። ስለዚህ ሁላችንም ጥሩ የሆነ ስነምግባር እንዲኖረን መጣር ይኖርብናል። አላ ስብን ተዓላ መልካም የሆነ ስነ ምግባርን የተጎናጸፉ ባሮች ያደርገን። ከሸሪያ አንጻር የሞተን ሰው መሳደብ እንኳን አላ ወሰደ ትልቁ ጣዖት ተገረሰሰ እያሉ ማንቋሸሽ ትክክል ነው ወይ? በጣም አሳዛኝ ነገር ነው። በሞት ማንም ሰው መደሰት አያስፈልግም። እና እነከ መይቱ ወነሁም መይቱን ቁረሾቹ ነቢዩን ሊሞቱላቸው የመኙ ነበር ሁልጊዜ። ስለዚህ አፈኢን ሙተ ፈሁሙል ኻሊዱን አንተ ብትሞት እነሱ ዘላለም ሊኖሩ ነው። ሞት እኮ የሁሉም ሰው ኩሉ ነፍስ ዛኢቀቱል መውት ማንኛውም ነፍስ ሞትን ቀማሽ ናት እና ጥላትህም ሆነ ወዳጅህም አንተም ትሄዳለህ። ስለዚህ በሞት ማንም ሰው መደሳት አያስፈልግም ማለት ነው እና ደግሞ እንደዚህ በዛአ ወሰን ያለፈ ነገር መናገር አይገባም። ሀታ ካፊር እንኳ ቢሆን አንድ ሰው ሸማተ ማድረግ አይገባም። አንድ ሰው መከራ ሲደርስበት ማጽናናት እንጂ ደግሁን ሃል ምናምን ምሎ መናገር ይሄ እስላማዊ ባህሪ አይደለም። ይህን በማለት ጥላቻ ነው የምታተርፈው። ውግዘት ትዝብት ነው የምታተርፈው እንጂ የሚያመጣው ጥቅም የለም ማለት ነው። እና ሰውን እንደዚህ ሞራል የሚነካ ነገር ላተስቡል አሟት ብለዋል። ደግሞ ነቢዩ አለይሂ ሰላም በግልጽ ሙታትን ሙታንን አትስደቡ ብለዋል። እና ነቢዩ የከለከሉትን ነገር እንዴት ነው የምንሰራው? ላተስቡል አሟት ፈነው ቀዳአፍተው ላረብም መጥፎም ቢሆኑ መልካምም ቢሆኑ ወደ ጌታቸው ሂደዋል። ስራቸው እዛ፣ ሂሳባቸው ይጠብቃቸዋል። አንተ መስደብ ምን ቤት ያሉት ነው? ለአንተ መስደብ ተሱኡል አህያ ቤተሰብን ዘመድን ማስቀየም ነው ትርፉ ማለት። ስለዚህ ደግሞ ሙስሊሞች በሚሆኑ ጊዜ የበለጠ ያው ልዩነትን ቅራኔን ማስፋት ነው እንጂ፣ ምንም ሰው ደግሞ ደራ ውስጥ ከገባ ራሱን መቆጣጠር አይችልም። ያ ደግሞ አጠፋውን ይሰጣል። አንተ ማጠፋውን ይሰጣለህ። ሁልጊዜ ዶሮ ንክሻ ላይ ነው የምትኖረው ማለት ነው። እና ሰው ደግ ሁኗል፣ እንትን ሁኗል። እኛ በመመኘት ሰውን አንገልም፣ ደግሞ በእንትማ ማዳንም መግደልም አንችልም። ይህ የአላህ ስራ ነው። የአላህ ስራ በሚፈጸምበት ጊዜ አላህ ያለው ሆነ ነው የሚባለው እንጂ ደግ አድርጎሃል ምናምን ምሎ በሰው ላይ እንትን ማለት በጣም አስቀያሚ ነገር ነው። እና ምናልባት አንዳንዶቹ በስሜት የድኑን ለውሴት ግንዛቤ የሌላቸው ሰዎች ናቸው። የዚህ ነገር የሚታይባቸው አግባብ አይደለም። ሰው በሕይወቱ መምከር መገሰጥ ያለ ነው እና ከሞተ በኋላ ግምን ትለዋለህ? ምክንያቱም ያንተን ምክር ያንተን ተክስ አሰምቶ አይጠቀም፣ እና የበለጠ እንዲያውም ቁስል ነው የምትጨምረው። እና ላተሱቡል አሟት ብለዋል ነብዩ። በቀላሉ ሙታንን በመጥፎ ማንሳት አያስፈልግም። የሰራውን ሰርቶ ሄደዋል። ሂሳቡ አላህ ዘንድ ነው። እኔ ለራሴ አላህ የሆነ ማለት አለብን እንጂ ሰውን መዝለፍ አይገባም ነው የሙት መሳደም ምን ያል ከሸሪያችን ጋር እንደሚጻረር እንግዲህ ግለጽ አድርገው አስቀምጠውታል። እንግዲህ ነቢያችን ሰለላሁ ሙታንን አትሳደቡ ብለው እንደተናገሩ እየገለጹ ነበርና፣ እኛ ግን ሙፍቲ ያረፉ ሰሞን እጅግ በጣም እስካሁን ድረስ አጀንዳው አልበረደም። ይሄ በቃ የብሽሽቅ ነገር፣ ኮሜንት ላይ ሙፍቲን እንኳን አረፉ የሚሉ ሰዎች ነበሩ። በጣም በቃ ደስ ልብን የሚሰብር ነገር ማለት ነው። እና ከእንደዚ አይነት ነገር ልንቆጠብ ይገባል። ከዚሁ ከሙፍቲ ጉዳይ ጋር በተያያዘ የቀብራቸው ጉዳይ የእስልምና ጉዳዮች ምክር ቤት ደስ የሚል ጥሩ የሆነ መግለጫ አውጥቷል። ቪዲዮ እንመልከትና የራሳችንን ሀሳብ ስቴት እንሰጥበታለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ማሻአላህ ሰበር ዜና፣ ሰበር መረጃ ነው። ያው ይሄን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ዛሬ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ መሰረት በአስራ ሁለተኛው መካነ መቃብር ተደርጎ እንዲያዝና ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደ ማንኛውም መቃብር ስፍራ እንደሚጠቀምበት እንደዚሁም ደግሞ እንደ ማንኛውም መቃብር ስፍራ ደግሞ የሚያስፈልገውን ነገር በመጅሊስ እውቅና ስር ሆኖ በመጅሊስ እንዲተዳደር ተወስኖ መግለጫ ተሰጥቷል። መግለጫውን ፌስቡክ ገጼ ላይ እለቀዋለሁኝ። እዛው ላይ የተከታተሉት። ማሻአላህ ይሄ ነው የሚፈለገው። ስለዚህ በዚህ አጋጣሚ ስትለፉ የነበራችሁ ድምፅ ስትሆኑ የነበራችሁ ሸሪያውን ለማስጠበቅ ስትተጉ የነበራችሁ ወንድሞች ወገኖች፣ በአጠቃላይ ጀዛኩሙላሁ ኸይረን ማሻላ ውጤታችሁ ፍሬ አፍርቷል። ሹክረን ወጀዛኩሙላሁ ኸይረን ሰላሙ ዓለይኩም ወረህመቱላህ ወበረካቱ። ወዓለይኩም ሰላም ወረህመቱላህ ወበረካቱ። እንግዲህ ከሙፍቲ ህልፈት በኋላ እጅግ በጣም ሲያጨቃጭቅ የነበረው የቀብራቸው ጉዳይ አልሐምዱሊላህ አሁን ላይ እልባት አግኝተዋል። በጣም የብዙዎች ስጋት የነበረው ቤታቸው እንዳይቀበሩ ተብሎ በጣም የብዙ ሰዎች ስጋት የነበረው ምንድነው፣ ቀብሮ የሙፍቲ ብቻ ከሆነ ያው አንዳንድ ሰዎች በማወቅ ይሁን ባለማወቅ ሽርክ፣ እንደዚህ አንዳንድ ነገሮች እንዳይደረጉ ከዛ በማሰብ እንግዲህ ብዙዎች እንደዛ መሆን የለበትም እያሉ እንግዲህ እየተናገሩ ነበር። አንዳንዶች ደግሞ ወስያ ነው፣ ወስያ እስከሆነ ድረስ ደግሞ ማንም ይህንን ነገር ሊከለክል አይገባም የሚል አቋም የያዙ ሰዎች ነበሩ። ወሲያም ወስያ ነው ትክክል ነው። ኑዛዜም መከበር አለበት። በአንድ በኩል ደግሞ ያው ለሸርክ ተጋላጭ እንዳይሆን በሚል ደግሞ ምክንያቱም ሙፍቲ በጣም ብዙ ሰው ስለሚወዳቸው ውዴታ ደግሞ ከፍ እያለ ሲመጣ ወደ ሌላ ነገር እንዳያመራ ጥያቄ እያነሱ ነበረ። በመጨረሻም ግን አልሐምዱሊላ በኑዛዜያቸው መሰረት ተቀብሮ ሙፍቲ የተቀበሩበትም ቦታ ደግሞ ሌላው ሙስሊም ማንኛው ሙስሊም እንግዲህ ሲያልፍ እንዲቀበርበት ተወስኗልና ይሄ እጅግ በጣም የሚያስደስት ነው። በርካቶቻችሁ ስትሰጉት የነበረው ወደ ሌላ ዓላማ፣ ሙፍቲ የተቀበሩበት አካባቢ ወደ ሌላ ዓላማ እንዳይሄድ ብላችሁ ወደ ተለያየ ዓላማ ስትሰጉት የነበረው ካሁን በኋላ እንግዲህ ምንም ነገር አይኖርም። ምክንያቱም የሚቆጣጠረው መጅሊስ ነው። በመጅሊስ ቁጥጥር ስር ስለሚሆን እንግዲህ እንደዚያ ዓይነት ነገሮች እንደ ተቋም እንዳይደረጉ ያው ክትትል ስለሚያደርጉ ማለት ነው። እና ሰው እጅግ በጣም አስደሳች ዜና ነው። ለሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። ለሙፍቲ ወዳጆች ለሁሉም ማለት ነው፣ አስደሳችና ጥሩ የሆነ ዜና ነው ብዬ አስባለሁኝ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳች እንደተለመደው ሁላችሁም ላይክ ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ ይንሻላ። በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።